ሀናና ኢስራ በአንድ ላይ ሆኑ ታረቁ ማለት ነው። ይቅርታ ተደራረጉ። ሁለታቸውም እርግ ወይዘሮ ባዩሽ ተደበደበች በእርግብ ፍቅረኛ አማካኝነት ማለት ነው። የእርግብ ወርቅ የሰረቀችው ወንተ ወሰደ። በድጋሚ አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የተከበራቸው የቻናናይ ቤተሰቦች እንዴት ናችሁ? በያላችሁበት ያሉ ሀዘነት ራህመት ከእናንተ ጋር ይሁን እያል ዛሬ ደግሞ ኖናዊ መቶ ሺ ይዤ ብቅ ብያለሁ ማለት ነው። ተከታታይ ድራማ ቀጣይ ክፍል እንግዲህ ያው ባለፈው እንዳየ ነው። ከዛም በመቀጠል እንግዲህ የእርግብ ፍቅረኛ ተብዬው እርግብ ወርቁን ልሰጠኛለሽ ብላ ነበር ወይዘሮ ባዮሽ የምትጠብቃት ማለት ነው። ሲገናኙም ወርቁ የት ነው ብላ ያው ባለፈው ላየነው ነው ደንቀራባት ነበር ልትገላት። ከዛም በኋላ እንግዲህ ተምቺው ተብሎ ወይዘሮ ባዮሽን ገድ ገሉላታል ማለት ነው። ተክዳ ነው ተጠጣ ይናያለን። ከዛም አልፎ እንግዲህ እርግብና ተምቺዬ በአንድ ላይ አድሮ ፍቅር አሳልፈዋል፣ ፍቅር ሰርተዋል ማለት ነው። ወይዘሮ ሜላትና አቶ መስፍን ደግሞ ስለ ወርቁ እየተነጋገሩ ነበረ። ያ ወርቁ ይገኛል፣ ዋናው አንቺ ሰላም መሆንሽ ነው እያላት ነበር። ከዛም አልፎ እንግዲህ አቶ መስፍን ደግሞ ለሚሉ ሜሉ ተናዳ፣ ስለ ወርቁ ነው የምጠይቀው። እሱ ደግሞ ያን ልጁን እኮ አግኝቸዋለሁ ብር ብንሰጠው እያለት ነበር። ከዛም በመቀጠል እንግዲህ እሱ ደግሞ ብር አይቀበልም ነው ያለው ማለት ነው። ከዛም እሱ ብር አይቀበልም ስራ የለውም እና ድርጅታችን ስራ እንፈልግለታለን ብለው ተባ ብለዋል ማለት ነው። ባለ ውለታቸው ስለሆነ በጣም ደስ ይላል ማለት ነው። ከዛም አርፎ እንግዲህ ህሀን ይና የአዲሱ አስቀሪ አስጠኒ ተብዬው ፍቅር ይዞታል ካህና እሷ ግን ፍቅር የማይገባ ልጅ ናት ማለት ነው። ይህና ነገር ስራ ፍቅር ሲወራን እንጂ ከዛም እሱ እየተከታተላት እንዳለ ገርበሩ እየተከተለ ሲሄድ እሷ ስትቆም ይቆማል፣ እሷ ስትሄድ ይሄዳል ማለት ነው። ከዛም አርፎ እንግዲህ እሷ ደግሞ ምንድነው ነገር ሲሄር ትሄዳለህ፣ ተቆም ትቆማለህ? እያለች ጠየቀችው። እንዴ መሄር ካለብኝ እሄዳለሁ ሲያስፈልገኝ እቆማለሁ ብሏላ ማለት ነው። ከዛም እንግዲህ እንደዛ ብላ ስላስቀየመችው ቶም ትታት ትተው ሄደች ማለት ነው። እኔ ትምህርቴን እንጂ ሌላ ነገር አልፈልግም የሚል አላማ ነበር እያላት ማለት ነው። እንግዲህ ወይዘሮ ሜላት አሁን ወርቁ እንዴት እንደምታረግ ግራ ገብቷታል ማለት ነው። የት እንደምትደርስ ከዛም እንግዲህ የ የአዲሱ ልጅ ሀና ፍቅረኛ እንበለው ጽዮን ደግሞ በጣም ትወደዋለች ማለት ነው። በሀና በጣም ትቀናለች ና ስለሚወዳት እንዴት እንደምትለያያቸው ከብዷታል። ሀና ደግሞ ፍቅር ሳይሆን እሱ እንጂ እሷ ምንም የለችበት ማለት ነው። ከዛም አልፎ እንግዲህ ሰላምዬ ደግሞ ስለ ልጁና ስለ ኢዝራ ና ስለ ሀና ስትጠይቃት፣ ምንድነው የምትኝ? እናንተ ባላላችሁት እየዋሻችሁ እያማችሁኝ ስለሆነ እኮ ነው እንጂ የስራ ምርት ልጅ ነው። አንቺ ልጅ ቆይ መቼ ነው የሚገባሽ? እያለቻት እንዴ አንቺን ህይወት እያየው እንዴት እኔ ደግሜ እንደዚህ ትኛለሽ እያለቻት ነበር። ከዛም አልፎ እንግዲህ ሁሉም ሰው አንድ አይደለም፣ በጣም ይለያያል። እኔ በገዛ እጄ ነው ህይወቴን እያበላሽ ህይወት እያለ ሰላም ለሰላም ሀና ነገረቻት። ሀና ደግሞ እኔ ትምህርት መማር ነው ም እንግዲህ ሂደህ ይቅርታ ጠይቃት ነው ያለችው፣ ማለት ነው እኔ ምን አጠፋሁኝ? እሷ ናት እኮ ላናገር አስል ራሱ ማናገር የማትችለው ብሎ መልስ ሰጥቷታል ማለት ነው። ከዛም አልፎ እንግዲህ ያንን መልስ ሲሰጣት እስ እሱ ያው ትቷታል ማለት ነው። ሀናም ወደ ክላሷ ሄዳለች ማለት ነው። እጽዮን ጋር ደግሞ ዛሬ ደብሯታል። ምክንያቱም ሀና ና ይስራ ስለተገናኙ በጣም ደብሯታል እሱ ሄዱ ማለት ነው። ከዛም አልፎ እንግዲህ ልታናገረው ስትል ጽዮን እያናገረች እሱ ግን በጭራሽ መልስ አልሰጣትም ማለት ነው። እንግዲህ ኔጃም የሚቀጥለው ምን እንደሚሆን ማለት ነው። ዋን የሚያው እውነቱን ነግራታለኝ። እንግዲህ ዛሬ ላይ እርግብና ተምቹ በአንድ ላይ አድረዋል ማለት ነው። እርግብን አዲናለሁ ብሎ እንግዲህ ለራሳቸው ተሯሩጠው ጓደኛው ቤት ሂደው ተምቹና እርግብ በአንድ ላይ አድረዋል ማለት ነው። የተም ወርቅ በድጋሚ የት እንደሆነ አያስታወቅም። እንግዲህ ተምቹ ይህ በእርግጠኝነት ለወይዘሮ ሜላት እንደሚወስድላት በእርግጠኝነት እናቃለን ማለት ነው ከዛም አልፎ እንግዲህ ዛሬ ተምቹ ማን ነው ዘሮህን እያለ ነበር ማለት ነው። ጓደኛዋ ቤት ታዝሮ ጓደኛዋ በጣም ተናዳለች ማለት ነው። ጓደኛዋ ወንድ ማምጣቷ ቤቱ አባቷ ቤት አባዋራ ቤት እና ስለ ወርቁ እያለች አልነበረ የት ነው እያለች ነበረ ከዛም እንግዲህ ያንና ኖረበት ወርቁን ሊፈልጉ እየሄዱ ነበር ማለት ነው። ከዛ ግን ያ ልጅ ወርቁን ያኖረበት ሱቅ እንግዲህ ዝግ ነበረ ማለት ነው። የለም ወርቁ መሆኑን ሲያቅትቶ ጠፍቷል ማለት ነው። ተምቹ ደግሞ እንዳልሆነ ምንድን ነው ያለው እያለ እየጠየቃት ነበር ማለት ነው። እንግዲህ ተምቹዬ ያ ነገር ምን እንደሆነ አልገባውም ማለት ነው ሁሉ ነገሩ ከዛም በመጨረሻ እንግዲህ እንግዲህ እቺ ጽዮን የምትባል ልጅ ሀና ላይ ዝት ታባታለሽ፣ ማለት ነው። እኔ ያለቅሽም እያለቻት ነው ማለት ነው። ዛሬ ደብሮሻል ምን ሆነሽ ነው ብላ ብጠይቃት፣ ምን ያልደበረኝም እያለች መልሰብታት ነበር ማለት ነው። ግን ጽዮን ያው በሀና ቅናት አላት። ይሄ ልጅ ደግሞ ጽዮንን አያፈቅራትም፣ እሷ ግን ታፈቅረዋለሽ ማለት ነው። እኔ እንጃ እንግዲህ ከማንኛቸው እንደሚሆን ይሄ ልጅ ሀኒዬ ጋር ተያይዟል ማለት ነው። ከዛም እንግዲህ ሰላም እያገኘ ተው ያው ሀናን ይቅርታ እንዲ ጠይቃት እንዲጠይቃት ነግረዋለሽ ማለት ነው ብታጠፋም ባታጠፋም ይቅርታ በላት ብለው እንግዲህ ሀናን ሄዶ የዝራ ይቅርታ ጠይቋት ሀና ና ይዝራ አንድ ላይ ሆነዋል ማለት ነው ይቅርታዋን ተቀብላለታለች እሷም ይቅርታ ብለውና ንጹህ ወንድምናት እንደሚሆኑ ነው ሀና የምታም ነው እሷ ግን የባውናት እሱ ቀስ በቀስ እንግዲህ የሚፈጠረውን አይታወቅም ሀላምዬና ሀና እንግዲህ ወደና ሀና አባት ቤት ሂደው አን ሄዳ ሰላምዬ ሄዳ ተዘረጋችን እየደግሞ ለአባቷ ምግብ እየሰራች እንዳለ ስትቆይባል አና ሰላም ወደ ቤቷ ተመልሳለች ማለት ነው። ከዛም እንግዲህ ዛሬ ድን ብላን እረፍት ላይ ናት አቦይ ስለምትወዳቸው ብላ እንግዲህ ክችኑን ሳንዬ እየሰራች ነበር ማለት ነው። ከዛም አልፎ እንግዲህ ዛሬ ሰላምዬ ብቻው አመጣች። እኔ ኮ አባቴን ማግኘት ስለምፈልግ ስለናፈቀኝ እሷን ሂጂ አልኳት ብላ ለእናቷ ነገረቻት። አዎ፣ ጥሩ አድርገሻል የሚል መልስ ነበር እየሰጠቻት እናቷን ማለት ነው። በጣም ደስ ይላል፣ የወይዘሮ ሜላትም አቀባበል ና አነጋገር ማለት ነው እና ከዚህም አልፎ እንግዲህ ወይዘሮ ሜላት አሁን ላይ ወይዘሮ ባይሽ እንግዲህ የተመታችሁና እንደተመታችሁና ወደነ ወይዘሮ ወደነ ወይዘሮ ሜላት ቤት መታለች ማለት ነው። ያው ስለተደበደበች እያንን አሽገ እንግዲህ እውነት ይሁን ውሸት ያየነው ነገር ነው። ከዛም አልፎ እንግዲህ አሁን ላይ ሁላቸውም መተው አቶ መስፍን ወይዘሮ ባዮሽን ሲያያት ምን ሆነሽ ነው፣ ምንድን ነው ብሎ ሲጠይቃት ደበደቡኝ እያለች ነገረችው። ማን ነው ማለት ነው የደበደበሽ እያለ እየጠየቃት ነበረ። እኔ አላውቃቸውም እንዴት እንደሆነ እንግዲህ መንገድ ላይ ይዘው ሰዎች ደበደቡኝ ነበር መልሷ ማለት ነው። በጣም የሚገርም ነው። ከዛም አልፎ እንግዲህ ወይዘሮ ባዮሺ አሁን ላይ ሜላት መታ ቤቷ ባዩ አቶ መስፍን ወደ ስራው ሄደ። ወይዘሮ ሜላት ስትጠይቃት ይኸውልሽ ለአንቺ ወርቅ ብዬ ተደበደብኩ ስትላት፣ ምን ነው ባዮሺ፣ ምን ሆነሽ ነው ብላ ወይዘሮ ሜላት ስትጠይቃት እንግዲህ ለወርቁ ብዬ እንደዚህ ሰረግ እርግብ መታ እየተዋራን እንዳለ እርግብ ራሴን አለችኝ ስትላት፣ አንመልስም ብላ ከዛ አንቺ እየዋሸሽ ነው እንጂ አስመስለሽ ነው ይሄንን የምታስረው እንጂ እውነት ተመተሽ አይደለም፣ አንቺ ውሸታም ነሽ እያለ ስትላት፣ ወይዘሮ ባዩሽ ደግሞ ፈታ አሳየቻት ማለት ነው። አሁንም ቢሆን ወይዘሮ ሜላት በህይወቷ እንዴት እንደተጫወተችባት ስለምታውቅ ፊት እነስታታለሽ ማለት ነው። እንግዲህ ወይዘሮ ባዩሽን ሀን የምትሆን ለፖሊስ እናሲዛት እያለች ነው ማለት ነው። መጨረሻ ላይ ፖሊስ ትያዛለች። ትያዘው የሚለውን ደግሞ ቀጣይ እናያለን። ምክንያቱም አሁን ላይ እንግዲህ እርግብ ናት እንደዚህ ያደረገቻት አብረው አብሮ ሲሰሩ የወይዘሮ ሜላትን ህይወት ሊያበላሹ ሲሉ አሁን ላይ እርግብ ልገድላ ስትል እንግዲህ ወይዘሮ ባዮሺ ተከድማ ተደብድባለች ማለት ነው። የወርቁስ መጨረሻ እንዴት እንደሚሆን እንግዲህ አብረን የምናይ ይሆናል። ምክንያቱም አሁን ለምታምነው ፍቅረኛ ሰው አገኘሁ ብላ እንግዲህ ሰብታ ነበረ። በድጋሚ መጥተው እንግዲህ ርግብና ተምቹ እየወርቁን ፍለጋ ሲመጡ ያወርቀ ግን የለም ማለት ነው። ከዛም ወርቁ ስለሌለ አዛሬ አልሄድኩም የትም፣ በዚሁ ሰፈር ነበርኩኝ አንቺን ስጠብቅ የዋልኩት እያለ ተምቹ ሲላት ዛሬ በቃ እዚሁ ማደር አለብኝ ብለው እንግዲህ አብረው አድረዋል በድጋሚ ማለት ነው። ጓደኛዬ በቃ ተቀይማለች፣ ይሄ አባወራ ቤት ነው ብላለች፣ እና ነገ እንገናኛለን ዛሬ ሄድ ስትለው፣ ወይም ደግሞ በቃ ተዋስን ስለሆን ምትመጣው እንደርናበት አትሄዳለሁ ብለው እንግዲህ አብረው ፍቅር አሳልፈው አርዋል፣ ከተምቹ ጋር ማለት ነው። ተምቹዬ እንግዲህ አሁን ላይ ለእርግብ እውነቱን ሁሉ ነግሯታል ማለት ነው። ያንን ወርቅ ሊፈልጉ ሲሄዱ እንግዲህ የእርግብ ቦርሳ አሁን አደራ የኖረው ሱቅ እየለን በድጋሚ አሁንም ከዛም እንግዲህ ቡናና ምሳን እንብላ ተባብለው ወደ ኪችን ሲሄዱ ወደ ምግብ ቤት ነበር ይሄዱት። ከዛም እንግዲህ ቡና እየጠጡ ተምቹዬ እውነቱን ሁሉ ለእርግብ ነገራት ማለት ነው። እኔ ከአሜሪካ አልመጣሁም፣ አንቺን ለመቅረብ ስለመወደሽ እያደረኩ ዘዴ ነው እያላት ነበር ማለት ነው። ከዛም አልፎ እንግዲህ አሁን ላይ እርግብ ተብዩዋ ይሄን እውነት ከአሜሪካ እንዳልመጣና ምንም እንደለላት ሲነግራት እርግብ ሆይ በጣም ደንግጣና ተበጣሽታ ከፊቴ ሄድ ነው እያለችው ማለት ነው። ምክንያቱም እዝ ላይ ያስታወቃል እንግዲህ የርግብ የብርህና የሰው መሆንያ ማለት ነው። አንቺ ከሀገር ልትወጭ ትፈልጊያለሽ፣ እኔ ግን ምንም የለኝም ነው ያላት ማለት ነው። ይህን ሁሉ ሲነግራት እንግዲህ እርግብ ከፊቷ እንዲሄድ ነው ያደረገችው ማለት ነው። ከዛም ትዝ ሲላት ወርጎ ከእሱ ጋር ነው ማለት ነው። አሁን ላይ እንግዲህ ደግማ ተምቹ ጋር ትደውላለች ወይስ አትደውልም የሚለውን እንግዲህ አብረን እናያለን ማለት ነው። ወይዘሮ ዘሮ ባዩሻ አሁን ላይ በተምቹ በወርግ ፍቅረኛ ተደብድባ አለች ማለት ነው። ዛሬ እንግዲህ የኪችኑ ባለቤት ሀን የሆናለች ድንብላልዬ እረፍት ሄዳለች ማለት ነው። በጣም ደስ የሚል ነው። የቅርባይ ነው። በግማሽ ደግሞ አልፎ እንግዲህ ተርፎ በአንድ ላይ ያንን ሁሉ ከሰራኝና አብሮኝ ካገኘ በኋላ ትቶኝ ሸወደኝ ማለት ነው። ለዚህ ነበር የቀረበኝ እያለች እንግዲህ እርግ በጣም ተናዳለች ማለት ነው። ከዛም በኋላ እንግዲህ እርግብ ተብያዋ በጣም ንድትና ሀልትን ውስጥ ገብታለች። አሁን ላይ ከ ተለያይታለች ከወይዘሮ ሽም ጋር እንደዚህ ሁና ተለያይታለ። ወርቁም ከእጁ ጠፍታታል። ያው እንግዲህ የመጨረሻ ላይ ሆኑ ማለት ነው። ሁለታቸውም እንግዲህ እውነት ትሰራስራለች እንጂ አትበጠስም። ውሸት ግን ለጊዜው ቢሆን እንጂ ምንም ጥቅም እንደሌለው የምንረዳበት ድራማና የሚያስተምረን ነው። ምክንያቱም ወይዘሮ ባዮሽና እርግብ እንግዲህ ሜላትን በጣም ሊጎዱ ብሯን ሀባል ሊጋሞ የተነሱ ነበሩ። አሁን ላይ ግን የወርቁም እርግጠኛ ነኝ ይመለሳል ማለት ነው። ከዛም አልፎ እንግዲህ በጣም ንዴት ላይ ናቸው። ወይዘሮ ባዩ ሽንበር ግብ ተመታለች ማለት ነው። ደግሞ ሲገናኙ ይሆን ወይ የሚለውን እንግዲህ አብረን እምናይ ይሆናል ማለት ነው። እንግዲህ ቤቱን ላይክ ሼር እያደረጋችሁ አበረታቱኝ ማለት ነው። ቀጣይ ፓርት ደግሞ ይዘን ብቅ እንላለን ማለት ነው። ተምቹዬ እርግጠኛ ነኝ ወርቁን ወስዶ እንግዲህ ይሰጠው ይሆን ወይስ ያልሽ ወዴት እንደሚያደርገው ያው ተምጫው ላይ ወርቅ መሆኑን ራሱ አላወቀም ማለት ነው። እና ቀጣይ ፓርት እንግዲህ ይዘን የምንመጣ ይሆናል። ቀጣውን በጉጉት እንጠብቃለን ማለት ነው። እኔ በጣም የገረመኝ ነገር የወይዘሮ ባዩሽ ተምሳሌት ነው። ምክንያቱም ለወይዘሮ ሜላት ሂዳ ላንቺ ስል እንደዚህ ሆንኩኝ እያለች እንግዲህ ብላት አለኝ እሷ ግና ውቃ ነው እንጂ ለወርቁን ለመብላት እንጂ ወርቁን ክርግብ ተቀበላለ። ወይዘሮ ሜላት ልትመልስ አልነበርም። ያው ወይዘሮ ሜላትም ሁሉን ነገር እነግታባታለች ማለት ነው። በጣም ያወቀችባት እና የነቃችባት ነገር ላይ ነው ማለት ነው ያለ ነው እና ሁላችሁም እንግዲህ ቪዲዮውን ሸር ላይክ አድርጉ። አላህ ሀገራችን ሰላም አለ ያድርግልን፣ ወጥቶ ከመቅረት ሁሉ ይጠብቀን ይጣብቃችሁ ዶችዬ፣ ሀገር ሰላም ሲሆን ሁሉም ሰላም ይሆናል። ከዚሁ ሰናበታችኋለሁ። ባይ ባይ። እወዳችኋለሁ።